ሰላም ጤና ይስጥልኝ። ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ የጀማሪዎች የሚሆን የአማርኛ የፊደል ጥናት ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ቻናሉን ለሁሉም የሚዳረ ዘንድ እኔም ደግሞ የምሰራቸው ቪዲዮዎች በማሳወቂያ ወይም ደግሞ በኖቲፊኬሽን መክል ሊደርሷችሁ ላይክ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን። አማረኛ የፊደል ጥናት፣ አማረኛ የፊደል ጥናት። እንግዲህ ሁሉም ሰው የሚጀምር ከፊደል ነው። ማንኛውም አንባቢ፣ ማንኛውም ደራሲ፣ ማንኛውም ጸሐፊ መሰረቱ ወይም ደግሞ መነሻው ፊደል ነው እና እናንተም በጽሞና ፊደሎችን በትክክል ቆጥራችሁ ነገ ማንበብ መጻፍ እንድትችሉ በደንብ አድርጋችሁ መላልሳችሁ እየመላለሳችሁ ማንበብ ይጠበቅባችኋል። ኦኬ፣ አሁን እኔ ስለላችሁ አብራችሁ ከነ ነው ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ በጣም አሪፍ ኦኬ። እስኪ ደግሞ ወደሚቀጥለው እንድ ለ ሉ ሊ ላ ሌ ልሎ ኦኬ፣ አሁንም ወደሚቀጥለው እስኪንድ በነገራችን ላይ እነዚህ ሁለቱ ፊደሎች ይቼ ፊደልና ይቼ ዝጋለች ፊደል ሀሌታ ኋ እና ሀሞራ ኋ ይባላሉ። ሀሌታ ኋና ሀሞራ ኋ፣ ይቼ መጀመሪያዋ ይቺ ሀሌታ ኋ ነው የምትባለው። ሀሌታ ኋ ትባላለች። ይቺ ማለት ነው አሌቷን እንላታለን። ይችኛዋን ደግሞ ሀሞረሃ ብለን እንጠራታለን። ሀሞረሃ ብለን እንጠራታለን። ስለዚህ ሁለቱ ፊደሎች የስም ተመሳሳይነት፣ ነገር ግን የቅርጽ ልዩነት አላቸው። ይሄ የስም ተመሳሳይነትና የቅርጽ ልዩነት ደግሞ ምን ይባላል? ሞክሼ ፊደላት ተብለው ይጠራሉ። ሞክሼ ፊደል ማለት በስም አንድ የሆነ ነገር ግን በቅርጽ ደረጃ የተለያዩ ማለት ነው። ኦኬ እስኪ እንቁጠራቸው።

ሞ ልክ እንዲህ እያደረጋችሁ ማንበብ መቻል አለባችሁ። ልክ እንዲህ እያደረጋችሁ ማንበብ መቻል አለባቸው ማለት ነው። እሺ፣ አሁን ደግሞ ቀሪዎችን እንቁጠራቸው። እስኪ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ ሶ በጣም ጥሩ ኦኬ። የሚቀጥለው ደግሞ ረ ይባላል። ረ ማለት ይሄ ነው። በቀዝ ደረጃ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም ጥሩ እንዲህ እያደረጋችሁ ለሀይ ምራችሁ እየደጋገማችሁ እየደጋገማችሁ ማንበብና ማለማመድ መቻል አለባቸው። ሁሉም ሰው ከዚህ ተነስቶ ነው ከትልቅ ደረጃ ደርሶ የምትመለከቱት። ስለዚህ እናንተም ለነገ ተስፋ ሰንቃችሁ እያንዳንዳቸውን ፊደሎችን በትክክል መቁጠር መቻል አለባቸው ማለት ነው። እሺ ወደ ቀጣዩ ንድ ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ ኦኬ። እስኪ አሁን ደግሞ ሸና ብለን እንቁጠር። በነገራችን ላይ አሁንም ይሄ ፊደል ሞክሼ ፊደል አለው። ይሄ እሳቱ ሰ ይባላል። መጀመሪያ አዘጋዬ ነው። ደግሞ ይሄኛው ንጉሱ ሰ ብለን እንጠራዋለን ማለት ነው። ስለዚህ ሁለታቸው ፊደሎች ምን ፊደሎች ናቸው ማለት ነው? ሞክሼ ፊደላት ናቸው። ቅድም እንደነገርኳችሁ ሞክሼ ፊደላት ምን ማለት ነው? በስም ተመሳሳይ የሆነ ነገር ግን በቅርጽ ደረጃ ምን የሚል የሚለያይ ማለት ነው። ስለዚህ ሁለታቸውም ሲቆጥሯቸው እነዚህ ወደዚህም ስትሄዱም ወደዚህኛውም ስትሄዱም ሁላቸውም ስማቸው አንድ አይነት ነው የሚሆነው ማለት ነው። አንድ አይነት ነገር ግን ቅርጻቸው ግን ምን ይሆናል ይለያያል። እሺ እንጠራቸው ሰ ሱ ሲ

በጣም አሪፍ እያደረጋችሁ መለማመድ መቻል አለባችሁ። ኦኬ፣ የመጨረሻ የሆነችው አፊደንስ እንቁጠራት ች የመጨረሻዋን ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ልክ እንዲያደረግን ማንበብ መቻል አለብን ማለት ነው። እያደረግን ማንበብ መቻል አለብን። እንደዚህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ መልካም ቆይታ። ቪዲዮ ለሁሉ የሚዳረ ዘንድ ላይክ ሸርና ሳብስክራይብ በማድረግ ቤተሰብ ይሆኑ።